የእኔ ሀሳብ አንቺ ነሽ አስታውሺ ያለው ዘፈኑ። ውዶች፣ እኔ አልሰማም እኮ አንዳንድ ጊዜ ብሩኬ ለሀይሚ ካልዘፈነ በስተቀር ሌላው አይሰማኝም። ኧረ ዳኒ ትናንትና ምን ደበረ ያለው ድክመቴ መቼስ አንተን ያደከመክ የሶስና ስድብ መሆን አለበት። መቼስ ድክመት የለቀቀብክ ማለት ነው። ሀይሚ ድክመት የመሆኗን አውቀዋል። እንደው ከሷ ፊት ምንም ነገር ማድረግ አልችልም። እሷ የኔ ድክመት ናት። ዛሬ ደግሞ ጭረሽበት ዝታ ዘፈን መጣ። ሁሉች እኔ ምንም ነገር አልሰማም። ነገር ግን ዳኒ ለምን ስነ ስርዓት አትይዝም? ለምን ስነ ስርዓት አትይዝም? ያይሚስም እየተጣጠፈ ሙዚቃ መዝፈን ምናምን ነገር መጋበዝ ምንም ሚሉት መጨመላለቅ፣ አንተ ጋጠወጥ። ሶሲ እንደበናት ዳኒ ነግረክጠሽ ወይንም ጠፍጥፈሽ ጠፍጥፈሽ አባሪልን። የምሬን ነው። እኔ በቃ ይሄንም ውለት አዋይለን ሌላውን ታዩ። ጣፍጥፊው ጣፍጥፊው ጣፍጥፊው ና ልክ አስገቢው። ሌላው ነገር ደግሞ ሁለት ዓመት ሙሉ ጊዜሽን ያቃጠለብሽን ይሄንን ወርጋጣ ልክና መልኩን ማሳየት አለብሽ። ሶስና ሶስና አሁን ነው ስራ መስራት ያለብሽ። መቼስ ያንቺን ወርጋጣ የሚጠፈጥፍስ የለም ከአንቺ ውጭ። ዳ ብሩኬ ደግሞ አታገላግል። ሶሲ ልትመታ ስትጋበዝ ብሩኬ አታገላግል። ይሄ መረገጥ አለበት መረገጥ አለበት አሁን ቀይ መስመር ስቷል። አስታውሽኝ ውዶቼ፣ የእኔ አካል አንችነሽ አስታውሽኝ ነው የሚለው ዘፈኑ። አልሰማሁኝም፣ ችግሩ አልሰማም ብሩኬ። ለሀይኔ ሲጋብዛት ነው በደንብ የማዳምጠው እንጂ ከዛ ውጭ አይሰማኝም፣ ጆሮዬ አይሰማም። አረ ዳኒ ግን እስማ አይኖችሽን ጉርጥ ጉርጥ እያደረሽ ምን እንደሆነ አሳብሽ አላወቅንም። አሳቡ እኮ ግልጽ ነው ውዶቼ፣ ምን መሰላችሁ? ሀይሜን እና ቡራን ማለያየት ነው ሀሳቡ። ስለዚህ እነሱ ደግሞ አልነቁ። ለምን እንዳልነቁ ራሱ ጥያቄ ሆኖብኛል። አላቅ አላቅ። በዚህ ልክ ቃቃ ሲጫወቱባቸው ለምን ለምን እንደማይታረቁ ነው ግራ የሚያጋቡኝ። ብሩኬና ሀይሜ ለምንድን ነው የማትታረቁት? ከኋላ መተው እነዚህ ሰዎች ህይወታችሁ ምስቅልቅል ሲያደርጉት፣ ለብርማ አትታረቁት። ለምን ታርቃችሁ እነዚህን ሰዎች አታሸማቅቋቸው? ወይ መቃጠል እንዲ እግዚአብሔርን። ቆይ እኔ አላፈቀርኳቸው ምን ሆኜ ነው ግን? ደስ ናደደው። ለማንኛውም ግን ይሄ ዳኒ ዳኒ የሚባል ሰው በህግ በሉልኝ። ይኔ ያለማንችነሽ አስታውሽኝ በለው አረ ከነ መፈጠር አታቅም፣ እንኳን ሀይሚያንተን ልታስታውስልኝ የረብዬ ነው ዳኒ፣ ከነ መፈጠር አታቅም።